ሰላም አሌይኩም ወረህመቱላሂ ወበረካቱ። የተወደዳችሁ የተከበራችሁ የቅልብ ቤተሰቦች እንደምን አላችሁ? ሰላም ናችሁ? አልሀምዱሊላህ ሰላም ነኝ። ቅልብ ካላችሁ ሰብስክራይብ አድርጉኝ ማለት ነው። ልባችሁ ቀን ከሆነ እና ዛሬ በአዲስ ቪዲዮ መጥቻላኝ ማለት ነው። ያው እሱም እንግዲህ እንደምታውቁት ነው በሩታ እና በአብሽ ጉዳይ ነው የመጣሁት። በእውነት አንዳንድ ጊዜ እንደዚህ እውነት የራሳችሁ ቻናል መኖሩ ደስ ይላል። ያ የሚሰማችሁን ስሜት ትገልጹበታላችሁ። የሚሰማችሁም አካል ቢኖርም ባይኖርም ብቻ ስሜታችሁን ለእውነት የሚሰማችሁ ነገር ይኖራልና ያንን ነገር አውጥታችሁ መናገር ትፈልጋላችሁና እኔም የተሰማኝን ልናገር ፈልጌ ነው። እኔ እንኳን በእነሱ ብዙ ፊደው አልሰራም፣ ወላኪን ደግሞ በእውነት እዚ ጋር ያየሁት ነገር በጣም ስለሚያናድድ ስለሚሰማ፣ እንዴ ሴት ልጅ ደግሞ በጣም አያስችልም። እና በእነሱ ዙሪያ ነው ላወራ የመጣሁት ማለት ነው። እና እንግዲህ ያው ሄርሜላ በጣም ነው የገረመችኝ። ሐቂቃ የሴት ዝቃጭ ማለት እሷን አየሁ። በቃ ፍጥጥ ያለች ዝቃጭ ማለት ነው። ፊት ለፊት እንደዚህ ሰው ፍጥጥ ብሎ እንዴት ራሱን ይታች ዝቅ ያደርጋል። ያለ ቦታው ይገኛል ማለት ነው። እና ያው እንደምታውቁት ነው መቼም አብሬሽን እንግዲህ፣ እስከ ዛሬ ድረስ እኛም ተነግረናል፣ ታይ ብለናል። የፈራነው ነው የመጣው። በእርግጥ እስከ ዛሬ የምታደርገው አክት የጓደኛ አይደለም የፍቅር ነው። በቃ በጣም ያላት አክት ማለት ነው፣ ግን ደግሞ ለምንድን ነው ይሄን አክት የምታሳየው ያንንም የምታድርጌው ስትባል፣ ኖርማን ጓደኝነት ነው ነው ራሷን እየገለጸች የነበረችው ማለት ነው። እና ኖርማን ጓደኝነት ነው ምን ችግር አለው? ሩታን ራሱ ለምንድን ነው ነገሮችን በሌላ ነገር አዙሮሽ የምታዩ? ለምንድነው የማትረጂው? ትራታለች። ሩታ ደግሞ እንኳን ሩታ አይደለችም ዘው የራሷን የሆነ ሰው የያዘችባት እኛ ራሱ በስነ ስርዓት ጥንቅቅ አድርገን እናውቃለን ማለት ነው። ጥንቅቅ አድርገን የሚሰማን ነገር አለ፣ የምናየው ነገር አለ። እሷ የምታደርገው አክት እንኳን ለባለቤቷ ለኛ ለተመልካች ራሱ በጣም ግልጽ ነው። ገባችሁማ። እና እስከ ዛሬ ነበር ጓደኛ እኮ ነኝ አይኔ ነበር ነው ኖርማል ነው እያለች ጓደኛ ነኝ ስትል ኑራ ኖራ፣ ለካም እስከ ዛሬ መጀመሪያ ስትገባ እሺ፣ በውለታ ልጁን ያዘችው ማለት ነው ይሄን አረግኩለት፣ ይሄን ሰርፕራይዝ፣ ይሄን ሰዓት ገዛሁለት ምናምን እያለች

በነገራችን ላይ መልላችሁን የፈለኩት ሩቱን ያፈርድባት ማን ሰዓት ላይ ማለት ነው። ዙሮ ህዘው ነው የምትለው ነገር እውነቱን እውነቷን ነው እና የአብርሽ ጓደኞች የአብርሽ ጓደኞች ናቸው ህይወቱን እያበላሹበት ያለው ምንድነው? ይሄን ያክል ሰው በህይወት ውስጥ ገብቶ አሸንጉሊት ዕቃቃ ጨዋታ ነው እንዴ? ይሄ ይሄ እኮ ዕቃቃ ጨዋታ አይደለም። ማንኛውም ጓደኛ ሁላ የገተተው ሁላ ነው እንዲ እንዲያብርሽን ዝም ብሎ የሚነዳው ውርታው፣ እውነት ለመናገር በትክክል ነው ስለ አብርሽ ተናገረችው። ለህይወት ድንበር ልታበጅበት ይገባል። ድንበራቸውን ማለፍ የሌለባቸው ሰዎች አሉ። ድንበር አብጅለት ብላለች። እሱ ግን ምንም ያም ሲጠራው ይሄዳል፣ ያም ሰው ሲያመጣለት ይቀበላል፣ ያም ሲመጣለት ይቀበላል። ገባችሁ? የምትቀበሉት ሰው አለ። ሰው ሲመጣ አትቀበሉ ማለት አይደለም። ግን ደግሞ ስትቀበሉት ማንኛውም ሰው የራሱ የሆነ ገደብ አለው። የራሱ የሆነ ድንበር አለው። ገባችሁ? ጓደኞቹ በሙሉ መቀኞች፣ መቃኞች። በተለይ ይሄ አቤል የሚባለው ቀይ ልጅ ማለት ነው፣ ይሄ ይሄ መሀል ላይ ያለው እሱ በተለይ በጣም መቀኛ። ታላቅ ነኛ አለ፣ የአብርሽ ታላቅ ነኛ አለ እና የአብርሽ ህይወት መሳካት የአብርሽ ልጅ መውለድ አላስ ስተው ብሎ ነው። በዚህ ልክ በትዳር ላይ ትዳር የሚደርበው ምን አይነት ህሊና ቢስ ናቸው ግን? ምን አይነት ህሊና ቢኖራቸው ነው ግን? ይሄ ነገር እኮ ሁላ ሩታ ብትከሳቸው እኮ ሁላቸውንም ያሳስራቸዋል። ሁላቸውንም አጨብጫቢ ሁላ ለሩታ መኪና ሲገዛላ፣ ጥቋቁር ሸሚዝ ጥቋቁር ልብስ ለብሰን የመጡት እንዲያዘንተኛ ማለት ነው። እንዴት ሰላላቸው የዚህ ጊዜ ግን ቀለበት ሲያሳስሯቸው ይመስል ነጫጭ ሸሚዝ ነው ለብሶ የመጡት ማለት ነው። የአብረሽ ጓደኞች በተለይ እነዚህ ሁለት ልጆች ብሩክ እና አቤል የሚባሉ ልጆች ህይወቱን ሊያፈርሱ ቁሞ ያደሩ ሰው ናቸው። ሰው እንዴት በዚህ ልክ አንድ አይነት ይሆናል? ሰው እንዴት በዚህ ልክ አንድ አይነት ይሆናል? ትንሽ አንድ ሰው እንኳን ደግሞ ተሁለት አንዳቸው ወይም ደግሞ እዚሁ ውስጥ ቃሉት እንኳን ከዚህ ሁሉ ትንሽ እንደውት እንደው እንዴት፣ ኧረ ለምን ይሄ ነገር አይባልም? እንዴት አንድ አይነት ሊሆኑ ይችላሉ? በቃ እንዴት የእሱ ደስታ ያስደስታቸው? እሱ ለኖረው እሱ ለተደሰተው እነሱ ምን ያቃጠላቸው? በነገራችን ላይ መቀኛ ሰው ዝቅ እንጂ ከፍ አይለም መቼም ቢሆን ማለት ነው። መቼም ሁሌ እንዴት ተቃጠለ ነው የሚኖረው። ይቺ ደግሞ ዝህ እስከ ዛሬ ነበር ጓደኛ ነበር። ጓደኛ ስትል እንዴት እንዴት አራ ኡዙ ቢላ ደህነ ከሴት አይደለች እንዴ? ጸባይ አለኝ፣ መልክ አለኝ። ይሄ ይሄ ትክክል የለም እንዴ? እስከ ዛሬ እንዴት ጓደኛ የላትም። አሁን አብረሽ ከሩታ ጋር ሲጣላ ነው እንዲመታን የምትንጠለጠልበት። ምን አይነት ወራዳ ናት! ክብረ ቢስ ምንድነው? ይሄን ያክ ከራሷን እንዲዘርገም የምታረግ ሰው? ለራሷ ክብረ አይኖራትም ን ሰው እንዴት እንኳን ሰማንያውን ሳይቀድ? እሺ ተጣሉ፣ ይህን መብታቸው ነው። እነሱ በቃ ሌላ ሰው መግባት አያስፈልግም። ሩታ አብሪሽን መመለስ ልክ ናት። ለምን ከእሷ ጋር እስካራቀት ድረስ ነገ ያው ነው ስለምትል ልክ ናት። ጓደኞቹ ደግሞ ለእሱ አዝነን ነው ካሉ፣ ለእሱ አዝነው ከሆነ ደግሞ ሩታና አብሪሽ ሲቀራረቡ ለምንድነው ሄርሜላን የሚያመጧት? ሄርሜላን ማስወጣት ነበረባቸው። ሄርሜላን ካብሪሽ ጋር ማራቅ ነበረባቸው፣ ለሱ ካዘኑና ትክክለኛ ህይወቱን እንዲስተካከል ከፈለጉ። አረ ግልጽ ያለ ፍጥጥ ያለ ነጭ ነጭ መቀኝነት ያለባቸው። ወላሂ እኔ በጣም ነው ያናደዱኝ። ወላሂ በጣም ነው ያናደዱኝ። የሰው ልጅ በዚህ ልክ መቀኝነት ምን ያደርጋል? አውዙ ቢላ። ለምንድን ነው አንዳንድ ጊዜ ራስ ወዳድ ምን ሆነው እሷም አብርሽ አብርሽ እያ ትቆላለች ለራሷ ፈልገው ለራሷ ፈልገው ለብርሽ አዝን ያላለች ለብርሽ ባዘነች ህይወቱን አታስተካከልለትም ተሱ ጋር አትርቅም ለብርሽ ሲያዝኑ ለሩታ ለምን ያዝ ነው እነሱ በሚያደርጉት ነገር ሩታ ይሰማታል አይሉም እንዴ ምን አይነት ህሊና ቢስ ናቸው ግን ወላይ ላዚም እቺ ሄርሜላ የምትባል እንዴት እንዲያቅለሸለሸች፣ እንዴት እንዲያስጠላች! እውነት ነው የምላችሁ ብትከሳቸው በትክክል ተሳስራቸዋለች። በትዳር ላይ ትዳር አቤል ማባባሉ፣ በትዳር ላይ ትዳር እሷ ፍቅር መጠየቋ፣ ጭራሽ 80 ቢቀደድ እንኳን እሺ፣ 80 ሳይቀደድ ሳይቀድድ ምንድነው ይህን ያክል ሩጫ? እሺ፣ ሩታ እንዴት ትመልሰው ይህን ሰው? እሱ ደግሞ ለመጥመጥ መልካምነቱ ገራገርነቱ ጸባይነቱ እንዲያለ ሆኖ ለመጥመጥ አንድ አቋም ውሳኔ የሌለው አቋም የለህም ብለዋለች ሚስቱ ራሱ። አቋም የለውም ራሱና፣ ዴጋ ላይ እየጣሉ ያሉት ጓደኞቹ ናቸው። ህይወቱን እያበላሹለት ያሉት ጓደኞቹ ናቸው። ይህንን ደግሞ ራሱ ድንበሩን አበጅቶ አንተ ምዝ ድረስ ነው ድንበርህ፣ አንቺ ምዝ ድረስ ነው ድንበርሽ በቃ ራስን ምንድን ነው፣ ባለቤቱን ካልናቁት አጥሩን አይነቀንቁት የሚባል ነገር አለገባችሁ ወላሂ ነው የምላችሁ። እሱን ባይነቁት ድንበር ባያሳልፋቸው ህይወቱን ገብቶ ባላበላሹለት ነበር። ወላኪን እሱ ራሱን ያስናቀው ራሱ ነው። ህይወቱንም እንዲበላሽ እያደረገ ያለው ራሱ ነው። በጣም ነው ያናደዱኝ በእውነት ጓደኞቹም። ሄርሜላም ረምን አይነት ጉር ነው ቤተሰብ የላትም ግን እህት የላትም። ምን አይነት አሳፋሪ ናት? በእናታችሁ ምን አይነት አሳፋሪ ናት? ጋጠ ወጥ፣ ወላሂ ጋጠ ወጥ። ሰው እንኳን በይፋ አይደለም፣ በይፋ እኔ እንከባከብሃለሁ፣ እኔን አግባኝ ትላለች እንዴ? ሰው በይፋ ፍቅር መጠየቅ አይደለም በይፋ እንገባ ማለት አይደለም። በድብቅ እራሱ እኮ ባለ ስዳር ለውሽማ መያዝ ራሱ በጣም ከባድ እኮ ነው። ያ ጀማአ እንዴት ነው እንደዚህ በቀላሉ አድርገው የሚያስቡት? ረ ቢስሚላህ፣ በጣም በጣም ነው የገረመውኝ። እኔ በእውነት ውይ፣ በጣም ነው ያናደዱኝ። ኧረ ኧረ፣ እንደው አሁን ሩታን የምትወዱ ሰዎች እውነት ይሄ ነገር ሀቅ ነው፣ እንደዚህ ማድረግ የለባትም በሩታ ላይ በትዳር ላይ ትዳር መደረብ የለባትም። ይህን መጠየቁ ስህተት ነው ካላችሁ የእሷን አንሰብስክራይብ ማድረግ ነበረ፣ ሄርሜላን ማለት ነው እዚህ ሀይ ሀይ እያልን በኮመንቲ ያመረቃቀነት እኛን ማለት ነው። ሄርሜ ሄርሜ፣ እሷ የራሷን ጥቅም ፈልጋ ነው። ሌላ ሰው አልታያትም እንዴ? ካብረሽ ውጭ ለምን ጓደኛ ትፈልግም? እነዛ ተገቡ ያሉት ጨርሱ ላጤ አይደሉም እንዴ? ባላቅም። ግን ደግሞ ላጤ አታ ነው አብሮሽ ላይ የምትጠመጠመው